ሌላው ደሙ ምስክር የሚሰጠን፣ የኢየሱስ ክርስቶስ ደም ምስክርነት ይሰጠናል። በአንደኛው ዮሐንስ መልእክት ምዕራፍ አምስት ቁጥር አምስት ላይ ሄደን ስንመለከት ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ዓለምን የሚያሸንፈው ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ነው። ዓለም የሚለውን ስንመለከት በአንደኛው ዮሐንስ መልእክት ምዕራፍ ሁለት ቁጥር አስራ ስድስት ላይ ተጽፏል። ዓለምን ወይም በዓለም ያሉትን ኮስሞስን አትውደዱ። ገባችሁ? እርሱም የዓይን አምሮት፣ ስለ ገንዘብ መመካት ነው የስጋ ምኞት ነው። የስጋ ምኞትን ማሸነፍ የሚችለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ነው። የዓይን አይምሮትን የሚያሸንፍ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ነው። በገንዘብና በዓለም ከንቱነት መመካትን የሚያሸንፈው ማን ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ነው። ስለዚህ እነዛ በገንዘባቸው ይመካሉ፣ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ደግሞ ከገንዘባቸው በላይ አሸናፊዎች ሆነው ይገለጻሉ ማለት ነው። አያችሁ፣ አሁን ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ዓለምን ያሸንፋል። በገንዘብ የሚመኩትን ያሸንፋል። ሌላስ? የአይን አእምሮትን ያሸንፋል። ሌላስ? የሥጋ ምኞትን ያሸንፋል። ዓለምን፣ በዓለም ያሉትን አትውደዱ የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ነው። ማንም ዓለምን ቢወድ የእግዚአብሔር ፍቅር በእርሱ ውስጥ የለም ይላል። ዓለም መሸነፍ አለባት። የእግዚአብሔር ፍቅር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን በማመን በእኛ ውስጥ ሊወጣ ይገባል። ዓለም መሸነፍ አለባት። ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ዓለምን ያሸንፋል። ወገኔ ሌላ ነገር አለንም። ዓለምን የምታሸንፈው በምንም አይደለም። በጾም ጸሎት፣ አይደለም ኢየሱስ የእግዚአብሔር ልጅ ነው ብለህ በማመን ነው ዓለምን የምታሸንፈው። በአንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር ስድስት ላይ ስንቀጥል በውሃና በደም የመጣው ይህ ነው፣ እርሱም ኢየሱስ ክርስቶስ ነው። በውሃና በደም እንጂ በውሃ ብቻ አይደለም ይላል። የአደም ነው ምስክሩ እንግዲህ። አሁን ይሁ ቁጥር ሰባት ላይ መንፈስም እውነት ነው፣ የሚመሰክረው ምንድን ነው ይላል? መንፈስ ነው ቀጠለ። መንፈስ ቅዱስ ይመሰክርልናል። ቁጥር ስምንት የሚመሰክሩት መንፈሱ፣ ውሃው፣ ደሙ ሶስቱ ናቸው። ሶስቱ በአንድ ይስማማሉ። አያችሁት? ደሙ፣ መንፈሱ፣ ውሃው ውሃው ሁሌ ሪፕሬዘንት የሚያደርገው ዝናብና በረዶ ከሰማይ እንደሚመጣ ምድርን እንደሚያሰርሳት ታበቅልና ታፈራ ዘንድ እንደሚያደርጋት እንዲሁ ከአፌ የሚወጣው ምን ቃል እግዚአብሔር ስለ ዝናብ ስለ በረዶ ስለ ውሃ መናገር ፈልጎ አይደለም። እዛ ውስጥ ስለ ቃሉ ነው። ስለዚህ ምን አለ? እዛ ውስጥ ስለ ሜትሮሎጂ ሳይንስ እየነገረን አይደለም። እዛ ጋር የሚነግረን አንድና አንድ ነው፣ ከሰማይ እንደሚመጣ እንደሚያረሰርሳት ታበቅል ታፈራ ዘንድ እንደሚያደርጋት፣ ከአፌ የወጣው ቃል እንዲሁ ነው። የምሻውን ያደርጋል፣ የላኩትን ይፈጽማል። ስለዚህ እዚህ ጋር ውኃው ብሎ ያስቀመጠልን አንድና አንድ ነው። ውኃው ምስክሩ ቃሉ ነው። ደሙ ክራይስትን ነው የሚያሳየን። አሁንም የፈሰሰውን የክርስቶስን ደም ነው የሚያሳየን። የኢየሱስ ክርስቶስ ደም ነው ምስክሩ። ምኑ ነው? መንፈሱ ነው፣ መንፈስ ቅዱስ ነው። ከዛ ቃሉ ነው፣ ደሙ ነው። እነዚህ ሦስቱ በአንድ ይስማማሉ። የሰውን ምስክርነት ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። አያችሁ እግዚአብሔር ስለ ልጁ የመሰከረው ነገር አለ። ቅድም አንዱ ምስክርነትን ሰምተናል። እግዚአብሔር ምን ይላል? ደሙ ከሕይወቱ የተነሳ ያስተሰረያልና በመሰዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ፣ ሌላ ነገር ይዛችሁ አትምጡ፣ ሌላ ስም ይዛችሁ አትምጡ። ደሙ ከሕይወቱ የተነሳ ያስተሰረያል፣ በመሰዊያው ላይ ደግሞ ለነፍሳችሁ ማስተሰሪያ አለ አለ። ምን አይነት ማስተሰሪያ ነው ያለው? ይህ ማስተሰሪያ በነፍሳችሁ ይሆን ዘንድ እኔ ለእናንተ የሰጠሁት የኢየሱስ ክርስቶስ ደም ነው፣ የኢየሱስ ስም ነው፣ የኢየሱስ ቃል ነው፣ መንፈስ ቅዱስ ነው። በቃ አያችሁት? የምትነጸው ፍጹም ቅዱስ ሆነ። የሚያቀርበህ ይሄ ነው። እግዚአብሔርም እዚህ ጋር ምን አለ? እንግዲህ የሚመሰክሩት መንፈሱ ነው። የሰው ምስክርነትን ብንቀበል የእግዚአብሔር ምስክር ከሱ ይበልጣል። የሰው ምስክር ምን ያደርግላል? የሰው ምልጃ ምን ያደርግላል? የሰው ምንም አይነት የሚያደርግልህ ነገር የለም። ምስክሩ የሚበልጥ ምስክር አለ። የማ ምስክር? የእግዚአብሔር ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ነፍስህ ላይ ምስክር የሚቆምልህ ማን ነው? በእግዚአብሔር ልጅ ማመንህ ነው። በእግዚአብሔር የሚያምን እግዚአብሔር ስለ ልጁ አያችሁ፣ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ሐሰተኛ አድርጎታል፣ ስላላመነ በልጁ ምስክርነት ሐሰተኛ አድርጎታል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምን አለው? ምስክር አለው። በእግዚአብሔር ልጅ የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ለምንስ እግዚአብሔርን ሐሰተኛ አድርገህ ፍርድ ውስጥ ትገባለህ? እግዚአብሔር ስለ ልጁ የመሰከረው ትክክለኛ ነው። ደሙ ይጠብቃል። አሜን። ደሙ ስርየት ይሰጣል። አሜን። ደሙ ምስክር ነው። አሜን። የሚመሰክርላችሁ ደሙ ነው። አሜን። ሌላ ምስክር የለም። አሜን። ደሙ ከሕይወት የተነሳ ያስተሰርያል። አሜን። ከዛ በመሰውያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ የሰጠሁት የልጄን ደም ነው አለ እግዚአብሔር። ይሄን ምስክር እንዴት ትጣጠሳል? አሜን። ብለህ በኢየሱስ ክርስቶስ ስም ታጥበህ ጻድቅ፣ ፍጹም ንጹህ መሆን አይሻልም? ስለዚህ እግዚአብሔር ስለ ልጁ የመሰከረውን እናምናለን። ቁጥር 11 ላይ እግዚአብሔር የዘላለም ሕይወት እንደሰጠን አያችሁ፣ ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ምን አለው? ሕይወት አለው። ያ ሕይወት የኢየሱስ ደም ነው ወገኖች። ደሙ ያለው ሕይወት አለው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም፣ ምክንያቱም ደም የለውም። ልጁ ካለህ ሕይወት አለ። ሕይወት በደሙ ውስጥ ነው ያለው። ደሙ ነው ሕይወትን ሊሰጥ የሚችለው። ቁጥር አስራ ሦስት ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ሃሌሉያ! የዘላለም ሕይወትን እንግዲህ ከፈለጋችሁ አንድና አንድ ነገር ነው፣ ታውቁ ዘንድ የዘላለም ሕይወት እንዳላችሁ አረጋግጡ፣ ወቁ፣ ኮንፈርም አድርጉ። ይህ ሕይወት ደግሞ በእግዚአብሔር ልጅ በማመን የሚገኝ ነው፣ አለ ምስክሩ በልጁ ውስጥ ነው ማለት ነው። እንግዲህ እግዚአብሔር አምላክ ዛሬ ድልን ይሰጠናል። በብርያ ምዕራፍ 12 ቁጥር 24 ላይ የአዲስ ኪዳን መካከለኛ ወደሚሆነው ይላል፣ ወደ ኢየሱስ። አዲስ ኪዳን መካከለኛ በሰውና በእግዚአብሔር መሃል መካከለኛ ያም ኢየሱስ ክርስቶስ ነው፣ የአዲስ ኪዳን መካከለኛ የሚሆን። በጢሞቴዎስ ምዕራፍ ሁለት ቁጥር አንድ ላይ እንደተጻፈ ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል። የአቤል ደም አለ ወገኖች፣ ከአቤል ደም ይልቅ ግን የሚናገር አለ። ከአቤል ደም ይልቅ ወደሚናገረው ደም መርጨት ደርሳችኋል። የኢየሱስ ክርስቶስ ደም ምስክር ይሆንልሃል። ደሙን ካላመንክ ካልጠራበት ካልታጠብክበት እንዴት ምስክር ይሆናል? የኃጢአት ስርየት በደሙ ውስጥ አለ። ስለዚህ የኢየሱስ ክርስቶስ ደም የኃጢአትን ስርየት ይሰጣል። ወዳጆች ሆይ አለ፣ አንደኛ ዮሐንስ መልእክት ምዕራፍ ሁለት ማንም ኃጢአትን ቢሰራ ከአብ ዘንድ ጠበቃ አለን፤ እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ስለ ኃጢአታችን ብቻ አይደለም ስለ ዓለም ሁሉ ኃጢአት አያችሁ፣ የኢየሱስ ክርስቶስ ደም ከኃጢአት ሊያነጻል፣ ከዓመፅ ሁሉ ይቅር ሊለን የታመነና ጻድቅ ነው፣ ደሙ ነው። ስለዚህ በኢየሱስ ክርስቶስ ደም ውስጥ ስርአት ስርየት አለ። በዘካርያስ ውስጥ ለአንቺም ስለ ቃል ኪዳንሽ ደም ይላል፣ እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። እናንተ የተስፋ ስሮች ሆይ ወደ ጽኑ አምባ ወደ እግዚአብሔር ምን አድርጉ ተመለሱ ሁለት እጥፍ አድርጌ ይከፍልላችኋል፣ ይላል እግዚአብሔር። እሰጣችኋለሁ። ደብል ፖርሽን፣ ወደ ደብል ፖርሽን ደሙ ይከታችኋል። ባላችሁ ላይ ሁለት እጥፍ ሰላም፣ ሁለት እጥፍ ጥበቃ፣ ሁለት እጥፍ በረከት፣ ሁለት እጥፍ የጌታ ሰላም በእናንተ ላይ ይሆናል። የእግዚአብሔር በረከት። ስለ ቃል ኪዳንሽ ደም፣ የአዲስ ኪዳን ደም ላይ ደርሰናል። ዘካርያስ በሙሉ ኪዳን ሆኖ ወይንም በመንፈስ ይመለከተው ነበር። በጣም የሚገርማችሁ አሁን ግን የኪዳኑ መፈጸም ላይ ነን ያለ ነው የት ኪዳን ላይ ነን? አዲስ ኪዳን ላይ ነን። በአዲስ ኪዳን ያለው የቃል ኪዳናችን ደም ቤተ ክርስቲያንማ ነው፣ የኢየሱስ ክርስቶስ ደም ነው። ቤተ ክርስቲያን ከክርስቶስ ኢየሱስ ደም ሌላ ሕይወት የላት አያችሁ፣ የአዲስ ኪዳን መካከለኛ የሚሆነው ወደዛ ደም መርጨት ደርሳችኋል፣ ወደ ቃል ኪዳኑ ደም ጠርሳችኋል። ስለ ቃል ኪዳንሽ ደም እስሮች ውሃ ከሌለበት የጥማት ጉድጓድ እኔ አውጥቻለሁ። ሊያስርክ የሚችል በጥም ሊገድልክ የሚችል የለም። ለምን? ስለ ኪዳኑ ደም እግዚአብሔር እስሮችን በጥሷል። አንተ ደሙን ከጠራ ታስራ አትቀመጥም። በድህነት ታስራ አትቀመጥም። በበሽታ ታስራ አትቀመጥም። በሞት ታስራ አትቀመጥም። በአጋንንት ታስራ አትቀመጥም። የኢየሱስ ክርስቶስ ደም እስሮችክን እስሮቻችሁን የማንኛውም መሰር ውሃ ከሌለበት ጉድጓድ እግዚአብሔር በደሙ ጉልበት አውጥቷል። በአዲስ ኪዳን ውስጥ ነን ያለ ነው። የኢየሱስ ክርስቶስ ደም ዛሬም ትኩስ ነው፣ ነፃ ያወጣል፣ እስራትን ይቆርጣል። ስለዚህ የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ ደርሰናል። ከአቤል ደም ይልቅ ወደ ደም መርጨት ደርሰናል። ያ የኢየሱስ ክርስቶስ ደም ነው ወገኖች። ይህ ደም ስርየትን ይሰጣል። ይህ ደም ያስተሰርያል። ይህ ደም ምስክር ነው። ይህ ደም ጥበቃን ይሰጣል። መጋረድን ይሰጣል። ክብር ለኢየሱስ።